የዛሬው በጣም ለየት ያለ ነው። አባታቸው ድንገት መጣ። በጣም ደስ እያለ መጥቷል። ይህ ድራማ ማለት ነው። ሰላም፣ ጤና ይስጥልን። የሀሴት ሚዲያ ተከታታዮች እንኳን በድጋሜ ተገናኘን እንላለን። የዛሬ የክፍል አልባራት ሁሉንም ጠቅለል አድርጌ ለእናንተ ግልጽ ላደርግላችሁ ጠብቆ ወዳለው ወይዘሮ ምላት እንግዲህ ቁጣዋ ተነስቶባታል። ልጇ ያልሆነችውን ልጅናት በግድ በማለት በተሳሳተ መረጃ ልጅናት፣ ይችን ወንበዴ ወሮ በላ ማለት ነው ገንዘቧን ሙልጭ አርጋ ልትወስድ የተነሳይ ወሮ በላን ግን ልጅናት ከሷ ወዲያ ማንም የለኝም እያለች ቆንጂ የዋን ሀና ራሷን የምትመስለውን ደግሞ እኮ ራሷን ነው የምትመስለው። የሚገርመው ነገር ራሷን መምሰሏ ከምንም በላይ ይገርማል ማለት ነው። ሀና በጣም ዛሬ አስደስታኛለች። አቋሟን አሳይታታለች ለአዲሷ ልጅ ማለት ነው። ምክንያቱም የራሴን ህይወት የራሴን ታሪክ ሰርቀሽኛል፣ ምንድን ነው ከእኔ የምትፈልጊው ጤና የለሽም እንዴ ብላ አመናጭቃታለኝ። ገፍት ገፍትራት ነው የወጣችው። ሀና ዛሬ በጣም አኩርታኛለች ማለት ነው። ምናሴ የእኔ አፍ ቆርጥ ይበልልህ። በጣም ጀግና አስተዋይ፣ በቃ ደስ የሚል ወንዳ ወንድ ልጅ ነው። በቃ ማለት ነው እንግዲህ ወይዘሮ ሀኗ በልጆቹ አባት መምጣት ድንገት ስለመጣ ብቻ ድርቅ ብላ ነው እንደ እንጨት እየቀረችው ማለት ነው። እጅግ የሚገርም ነገር ነው። በመምጣት ያልተደሰትሽም እንዴ ሳትነግረኝ ባህር አቋርጣ እንዴት ትመጣለስ እያለኝ ትቆጣለች። የሀና አባት እንግዲህ ሆስፒታል ተኝተዋል። መድኃኒታቸውን እየወሰዱ ነው፣ እንክብካቤ እየተደረገላቸው ነው ምክንያቱም ሙሉ ወጪያቸው ተሸፍኖ በወይዘሮ ሚልያት ካምፓኒ እየታከሙ ነው ማለት ነው። እንግዲህ የአነ ሰላም አባት ሳሎን ላይ እረፍ ብሏል። ስለ ሁሉም ነገር መነጋገር አለብን፣ በዚህ ሰዓት ከጎንሽ ለሆነ የመጣሁት ይላታል። ስለ ምኑ ህይወቴን ልጆችን የምትበጠብጠው ሀና ናት ስትል ትናገራለች። አባትዬው ግን በጣም ቀሽት የሆነ አባት ነው። ልጄ ሀና ናት በማለት ይችኛዋን የሰራተኛ ስም በመስጠት እንግዲህ ያቀያይሯቸዋል ማለት ነው። በስተትም ቢሆን ግን ልቡ ነግሮታል ማለት ነው። እዚህ ላይ ጨዋታው አሁን እንግዲህ አባታቸው መምጣቱ ትልቅ ትልቅ ነገር ነው። ምክንያቱም የዲኤንኤ ምርመራው እንዳይቀያየር፣ ምክንያቱም የተማረ ሰው ከውጭ የመጣ ነው። ከውስጥ ሀገር ውስጥ ያለ ሰው አልተማረም ማለት ሳይሆን ነገሮችን በተለይ በወይዘሮ ባዩሽ ጉዳይ ሊቀየር ይችላል ብለን የተጠራጠርነውን ነውን የዲ ኤን ኤ ምርመራ በትክክል ቁሞ እንደሚያስመረምርና እዛ ጋር ስራውን እንደሚሰራ ነው ይህ ነገር የሚታየኝ ማለት ነው። በጣም ደስ የሚለው ነገር ምናሴና ሰላም አባታቸው በመምጣት በደስታ ዘለዋል። በጣም ደስ የሚል ነገር ነው ማለት ነው። በስከ መጨረሻ እንግዲህ ሃናና የ የሃና ወንድም እና የሰላም የስልክ ልውውጥ እንግዲህ ስለ ሀና ምን ሆና ነው ስልክ ማታነሳ የሚል ነበር። እሱንም ተናግራለች። ለማንኛውም የአባታቸው መምጣት ትልቅ ትልቅ አድቫንቴጅ አለው። ቢኮዝ ወይዘሮ ባዩሽ ስራዋ ሊጋለጥባት ነው ማለት ነው። ደስ የሚላቸው ነገር ሀና ወንድሟ አሴር አባቷ ከሚወዳቸው አሴር እና ከአባቷ ጋር ሁና ይህን ትልቅ ቤተሰብ ልትቀላቀል ትንሽ ቀን ነው የቀራት። የምር እኔ በጣም ጓጉቻለሁ። በጣም ቆንጅዬ፣ ትዕግስተኛ፣ ደስ የምትል ስነ ምግባር ያላት ባህሏን፣ ወጓን ይዛ ሃይማኖቷን አክብራ ያለች ልጅ ናት ማለት ነው። እንግዲህ ይችኛው ሀሴት ወይም እርግብ የምትባለው በገንዘብ የቋመጠች ከሀብታም ቤት ገብታት የሀብታምን ገንዘብ ለመውረስ በልጅ ናፍቆት ስበብ ወይዘሮ ምላት ልጇ ለ16 ዓመት ስለጠፋችባት ብቻ የወይዘሮ ባዩሽና የርግብ ስራ ማለት ነው። እጅግ እጅግ የሚገርም ነው። ይህ ነገር በጣም የሚገርም ነው። እንግዲህ አባታቸው በጣም ደስ የሚለው ነገር ሀናንና እርግብን ቁጭ አድርጎ ደስ የሚሉ ቃለ ምንልሶች እየተደራረጉ ነበረ። ዛሬ በክፍል አርባ አራት እንግዲህ ዲኤንኤ ይሰጣል ብለን ነበር፣ አልተሰጠም። ነገ በክፍል አርባ አምስት ላይ ዲኤንኤ ይሰጣል። በክፍል አርባ ስድስት ላይ ውጤት ይሰማል። ሀናና ሚላት እናትና ልጅ ይሆን? አሉ አባቷን ይሻልላታል። እኔ የምጠረጥረው ነገር አለ። በነገራችን ላይ አሴርን የምታገባ ይመስለኛል ሀና ማለት ነው። መጨረሻ ላይ የሚመስለኝ የድራማው መጨረሻ እንደዚህ ነው የሚመስለኝ። ምክንያቱም አሴር ልክ እንደወንድም ውለታ ከፍሎላታል ማለት ነው። ለማንኛውም ወዳቸዋለሁ።